ራስን ከልክ በላይ አግኖ አግዝፎ ራስን ማነጻጸር ሀገር መሪ ጭምር ጋር ራስን ፓስተር ጻድቁ አብዶ ስላለው ሁኔታ በግልጽ ያው ስምም ባይጠቅሱ አብዛኛው ንግግራቸውና የቃለመጠይቁ መጠይቁ ዋነኛው ዓላማ ይዘትም በማስመልከትም ሰሞኑን ስለታገደው ስለ ነቢይ እዩ ጩፋን በማስመልከትም ያው ስም ቀጥታ ባይጠቅሱም ግልጽ እሱ ላይ ያነጣጠረ ንግግሮችን ማድረጋቸውን የወጡት መረጃዎች ያሳያሉ። ካውንስሉ በዛ ዙሪያም ወደ ዘጠኝ ነጥብ የሚሆኑት መግለጫዎችንም እንዳወጣ ጭምርም ነው ነቢዩ ጩፋ ብቻ ሳይሆን የተለያዩ አገልጋዮች ኢትዮጵያ ላይ አሁን እየተከሰቱ ያሉት ዘይት ሽያጭን በማስመልከትም የተለያዩ ነገሮችን እያደረጉ ናቸው። ከዚህ በኋላ አንታገስም በማለትም ነው መግለጫን የሰጡት። ይህ መግለጫ ንግግራቸው ላይ በዋነኝነት የሚያተኩረው በተለይ በክርስትና ዘንድ ጨርቅ ይፈውሳል፣ ዘይት ይፈውሳል የሚባለውን ከጌታችን ኢየሱስ ክርስቶስ በላይ ቁስ ላይ ለት እንድጥሉና የጌታችን የኢየሱስ ክርስቶስ ያዳኝነትን የአምላክነትን ቦታ ለቁስ አሳልፎ መስጠት ነው በማለትም ነው ያወገዙት። ፓስተር ጻድቁ እሱ ብቻ ሳይሆን ከእግዚአብሔር በላይ ራስን አግዝፎ ማሳየት፣ ከልክ በላይ ክብር መስጠት ተገቢ እንዳልሆነ ጨምረም የወጡት መረጃዎችም ነው። ወደ አምልኮ የተጠጋ ክብር መስጠት፣ እኛ ክብር የምንሰጠው ለጌታችን ለኢየሱስ ክርስቶስ የምናከብረውም የምናመልከው። ይህ ስል ግን ክብር ለሰው ልጅ አያስፈልግም ማለት አይደለም፣ ግን ከልክ በላይ ወደ አምልኮ የተጠጋ ክብር አያስፈልግም በማለትም ነው የገለጹት። ፓስተር ጻድቁ የኢትዮጵያ ካውንስል ዋና እንደሆኑ ጨምረም የወጡት መረጃዎች ያሳያሉ። ፓስተር ጻድቁ አብዶ ከዚህ በፊት የእስልምና ተከታይ እንደነበሩ ጭምርም፣ ኋላ ግን ኢየሱስ ክርስቶስ ጥሪ አለብኝ በማለት ወደ ፕሮቴስታንት እምነት መቀላቀላቸው የምታወስ ነው። ለእናታቸው ሲሉ ጌታን ለመካድ ወስኖ፣ ግን እኔ እኮ ከእናትም ከአባትም በላይ ነኝ የምለው ቃል አስታውሼ፣ ወደ ዳግም ጌታን ለመካድ ጫፍ ላይ የደረስኩት ያቺ ጥቅስ መለሰችኝ በማለትም የህይወት ምስክርነታቸውን መስጠታቸውም የምታወስ ነው በጌታ

ወይም የኢየሱስ ልጅ በመሆኔ ብዙ ፈተናና መከራ ስደት ደርሶብኛል። የተወለድኩበት ስፍራ አብዛኛው የሙስሊም ተከታዮች ስለነበሩ በሳቱ ከፍተኛ መከራና ስቃይ ይበዛብኝ ነበር። ያን ሁላ በጌታ ፍቃድና ጸጋ ለዚህ አልፌ ደርሻለሁ በማለትም ከዛም አልፎ ነው ብዙ የህይወት ውጣ ውረዶችን ለሕዝብ ዘንድ በማጋራትም እሳቸው በርካታ ኢትዮጵያኖች ያወቋቸው ፓስተር ጻድቁ አብዶ እስኪ ስለ ዘይት ሽያጭን በማስመልከት የተናገሩትን በማስመልከት እስኪ የምናየውናል ይባላል። ነገር ግን ዘይትን አሽቦ መሸጥ፣ ጨው መሸጥ እና የመሳሰሉ ነገሮች ማረግ ምንድን ነው ይሄ? ፓስተር ጻድቁ አብዶ ይህ ብቻ ሳይሆን ያነሷቸው ነጥቦች መካከልም እስኪ ራስን በሀገር መሪ ደረጃ ማየት ተገቢ አይደለም። ቲቪ ቤት ውድቀትን ታስከትላለች በማለትም ነው ሀሳባቸውንም የገለጹት። ምን ለማለት ፈልገው ነው? ይህ ቀጥታ እዩ ጩፋን ለመግለጽ እንደፈለጉ ጭምርም ነው። ባለፈው እዩ ጩፋ የሾላ ነቢይንና የብሻሻቢን ማንም አያስቆመውም በማለት መግለጫ መስጠቱም የምታወስ ነው። ያው ቃለ መጠይቁ ንግግራቸው የሚያነጣጥረው ወደ እዩ ጩፋ እንደሆነ ጭምርም የወጡት መረጃዎች ያሳያሉ። ራስን ከልክ በላይ አግኖ አግዝፎ ራስን ማነጻጸር ሀገር መሪ ጭምር ጋር ራስን ማነጻጸር ይሄ ነውር ነው። ይሄ ትልቅ ድፍረት ነው። ለኔ ፓስተር ጻድቁ ብዙ ወንጌላውያኖችንም ሰውን ከመከተል ኢየሱስን ተከተሉ፣ ዳግም ንሳ ገብታችሁ ወደ አብያተ ክርስቲያናት ተመለሱ በማለትም ለወንጌላውያንም የኢየሱስ ደቀ መዝሙር ሆኖ በማለትም መልእክታቸውን አስተላልፈዋል። ከሰው የሚገኝ የለም፣ ከእግዚአብሔር ነው የሚገኘው። የጳውሎስ የጨርቅ ልብስ የጨርቅ የተቀደደውን ጨርቅ በመያዝም ዳኑ የተባለው ጳውሎስ በእኔ ጨርቅ ትድናላችሁ ብሎ ሳይሆን እነሱ በራሳቸው እምነት በኩል ሄዱበት እንጂ በእኔ ጨርቅ ትድናላችሁ ብሎ ጨርቁን ቀዳዶ አላከፋፈለም አልሸጠም በማለትም ነው እሳቸው ገለጹት። ሌላው እሱ ብቻ ሳይሆን ዘይት መሸጥ መነገድ የምፈልገው ንግድ ፍቃድ አውጥቶ ንግዱን መስራት ይችላል። ግን በፕሮቴስታንት እምነትስም ከዚህ በኋላ የምነገር ነገር የለም በማለትም ነው መግለጫቸውን የሰጡት። ሰሞኑን እንግዲህ በኢዩ ጩፋና በፕሮቴስታንት ካውንስል መካከል የተነሳው ነገርን በማስመልከት በዋናነት ነገሮችን በመነጋገርና በመወያየት ነገሮች መስተካከል እንዳለባቸው በርካቶች የገለጹ ሲሆን ደግሞም ኢዩ ጩፋ መታገድ ልክ ነው የምሉም እንዳልጠፉ ጭምርም አያለ ቁጥር ያላቸው ክርስቲያኖችም እንዳሉ ጭምርም ነው። ከዚህ በፊት ነቢ ጆይ ጭሮ ተብሎ የምጠራው ከዚህ በፊት መታገዱ የምታወስ ነው። የሚያደርጋቸው ልምምዶች ከመንፈሳዊ ንግግር ከመጽሐፍ ቅዱስ ተግባሮች እንደሆነ ጭምርም የወጡት መረጃዎችን በማስመልከትም ዳንስን በማስመልከት ቸርች ሲያሳይ የነበሩት ድርጊቶችን በማስመልከትም በርካታ ፕሮቴስታንቶች ሲያወግዙ ነበር። ከዛም ያ ከካውንስሉ መታገዱ የሚታወስ ነው። ግን ከወደ ኮሪያ አዲስ የካውንስል ስምምነት አለኝ በማለትም የሚያመጣውም ተቀባይነት የሚያገኝ እንዳልሆነም በርካቶቹ ሀሳባቸውን የገለጹ እንደሚገኙ ጭምርም ነው። በቅርቡ እሱም ወደ ኬንያ ማቅናቱ የሚታወስ ነው። በኬንያ ናይሮቢ ሲደርስ ከፍተኛ ደማቅ አቀባበል እንደተደረገለት፣ ጸጥታ ኃይሎችም እዛው አቀባበል እንዳደረጉለት ጭምርም የወጡት መረጃዎች ያሳያሉ። ስለመሆኑስ እውነታው የቱ ጋ ነው? ደቀ መዛሙርት የኢየሱስ ወይም የጌታችን የኢየሱስ ክርስቶስ ተከታይ የነበሩት ምድር ላይ ሳሉ እንዴት ነው የሄዱት? አካሄዳቸውስ እንዴት ነው? አብዛኞቹ በዘይት እየተቀቀሉ በመጋዝ እየተሰነጠቁ ብዙ ዋጋ ከፍሏል። እነሱ የእንጀራ ልጅ ስለ እግዚአብሔር ናቸውን? እነ ጳውሎስ ስሞቱ ለወንጌል መስዋዕትነት ሲሆኑ እነሱ የእግዚአብሔር ልጅ አይደሉምን? ብዙዎች የምጠይቁት ጥያቄ ነው። እኛ ምድር ላይ ሳለን የነቢያት ትምህርት ላይ የሚያሳየው በጌታችን በኢየሱስ ክርስቶስ ዓለምን አሸንፋችኋል። አዎ አሸንፈናል፣ ግን አሸነፍነው በገንዘብ ወይም በኢኮኖሚ አይደለም። የስጋዊ ምኞት የስጋዊ ጥቅምን አሸንፈናል ማለት ነው። አስቀድማችሁ የእግዚአብሔርን ጽድቅ ወይም መንግስት ወቁ የመድሮ ይጨመርላችኋል ማለት ለዕለት የሚያስፈልገውን ነገር እንጂ ስለ ምድራዊ ሀብት ክምችት አይደለም። መጽሐፍ ቅዱስ ላይ ከአንድም ሁለቴ የተናገረው ስለ ምድራዊ ክምችት ሳይሆን ሰማያዊ ሀብት አከማቸው የሚል ነው። ደቀ መዛሙርት ወደ አስራ ቢት የሚሆኑት የኢየሱስ ክርስቶስ ተከታዮች እንዳለ ያለፉበት በእሳት የተፈተነ የወርቅ ሕይወት ማለት ይቻላል። በጣም ብዙ ፈተናና ውጣውረድ ውረድ ዓለም ላይ መከራን ቀምሷል። ጳውሎስም ያስተላለፈው እኔ ኢየሱስ ክርስቶስን እንደምመስል እኔም ስሉ ብሏል። ታዲያ ምን ለማለት ፈልገው ነው ጳውሎስ ያለው? ስለ ምድራዊ ገንዘብ ነው ወይ? ስለ ምድራዊ ዝና ነው ወይ? ስለ ምድራዊ ሀብት ነው ወይ የተናገረው እዚህ ጋር ሊሰመርበት የሚገባው ጳውሎስ በከፍተኛ እጀባ ሄዷል። ወደ ሁለት መቶ ወታደር ሰራዊት አጅቧል የተባለው ጉዳይን በማስመልከትም ሁለት መቶ ወታደር የታጀበው ጳውሎስ ለክብር ሳይሆን ጳውሎስ ከእስር ቤት በጸሎትና በተለያዩ ነገሮች እስር ቤት ስናወጥ የእጃቸው ሰንሰለት ስፈታ ያን በማስመልከትም ንጉሱ ከፍርሃት የተነሳ አሁንም እንዳያመልጥ በማለት ሁለት መቶ ወታደሮችን እንዲያጅቡ አደረገ እንጂ የክብር አይደለም፣ ወይም ክብር አሰጣጥ አይደለም። ያ አይደለም አይደለም እውነታው የሚያሳየው ቃሉ ላይም የተጻፈው ታዲያስ። እዚህ ጋር የምድራዊ ክብር ሰው ጎልቶ የምታይበት ነው በማለትም ነው በርካቶች ሀሳባቸውን የሚያነሱት። በሌላ በኩል ደግሞ ነቢያቶች ስታጀቡ ነቢያቶች ታዲያ ካልታጀቡ ብዙ ነገር ጸጥታ ካልተከበረ ምንድን ነው ፈተና ነው የሚፈጠረው በማለትም ሀሳባቸውን የተቃወሙትም አሉ። ኢዩ ጩፋን ባለፈው ፍራንክሊን ግርሃም ወደ ኢትዮጵያ በመጣበት ሰዓት ላይ በርካታ ቁጥር ያላቸው የኢትዮጵያ መከላከያ ሰራዊት ጭምር እሱን ሲያጅቡት ነበር። ታዲያ ስለመነሱ ታጀበ እኔ ለምንድ ነው ማለት ታጀበው የአገር ልጅ ውስጥ የአገር ውስጥ ልጅ ስለሆነ እንኩኖ በማለትም ነው እዩ ጩፋ ያስተላለፈው። በዚህም ልክ ደግሞ ሀሳባቸውን የሚያነሱም እንዳልጠፉ ጭምርም ነው ካውንስሉ ዛሬ የሰጠውን መግለጫን በማስመልከት ወደ ማን ነው የሚያነጣጥረው እውነታዊ የቱ ጋ ነው በሚሉ ዙሪያ እናንተ በመጽሐፍ ቅዱስ አማካኝነት መጽሐፍ ቅዱስ ላይ በማየት ውሳኔን መስጠት ትችላላችሁ። እውነታው የቱ ጋ ነው? መጽሐፍ ቅዱስ ላይ ተጽፏል። በቃሉ ሚዛን የዩቱብ ቮይስ የካውንስል ሆኖ እውነታ ያለው የምለውን እዛው ላይ ማየት ትችላላችሁ፣ በማለት ያው ከሚዲያችንም መልእክታችን እናስተላልፋለን። አብሬያቸው ቆየሁት፣ ሚኪ ነኝ። ሚኪታቡርም ፎኝ ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘው። ሰላም ቆዩልኝ።